ጸበል የሚያድን መስሉ አይሰማኝም ነበር። ዳንኩኝ የሚሉ ሰዎች ሲመሰክሩ ስሜታዊነት ይመስለኛል። ከለታት አንድ ቀን ግን እህቴ በርግዝና ወራቷ የማይገመት ሆድ ቁርጠትና ደጋግሞ የሚፈሰ ፈሳሽ አስቸግሯት እና ደግሞ ሲኖግራፊ ስትታይ ልጁ የልጁ ጭንቅላት ላይ ክብ ጥቁር ነገር አለ ተባለች። ሐኪም ቤትም መጥፎ እንደሆነና ቢሆንም ብዙ መጨነቅ እንደሌለባት ነገሯት። የዛን ቀን ማታ አንድ ወዳጄ ነገሩን ስነግረው ከገዳመ ጻዲቅ ውስጥ ተንፋስ ክርስቶስ ያመጣውን ጸበልና እምነት እንድትቀባና እንድትጠጣ ሰጠኝ። እሷም በመጓጓት ሌሊት ተነስታ ጠጣችው። ከነጋ በኋላም ሁሉም ነገር ተስተካከለ፣ እሷም በሽታዋን ረስታዋለች። እኔም ቁርጠቱ ቆመልሽ ስላት አማተበችና፣ በመገረም ጸበሉ ነው ያቆመልኝ አለች። ሲኖግራፊ ስትታይም ጥቁር የተባለው ጠባሳ የለም። ይህ ሆኖም እኔ ግን እንደ ታምር ሳይሆን እንደ ክስተት ቆጠርኩት። በመጨረሻም በመውለጇ ጊዜ ልጇ በሰላም ተወለደ። እሷ ግን ሽንት እምቢ ወይም አልወርድ ብሏት ፊቷን አሳብጠው ተጨነቅን። ወልዳ ሰባት ቀን ላልሞላት ሴት ጸበል አይቻልም ቢሉ ይቅር ይበለኝና አንድ መምህር አውርጄ የድህነት ጸበል አጠጣዋት። እምቢ ያለው ሽንቷም ወረደ፣ ያበጠው ሰውነቷም ተመለሰ። ይህ ሁሉ የሆነው በጻድቁ በአቡነ እስተንፋሰ ክርስቶስና በመላኩ ገብርኤል ጸበል ነው። ባህራን የቅዱስ ሚካኤል ልጅ እንዳዘጋጀው በለጠሸቴ ዘሀገረ ኢትዮጵያ እንዳቀረበው